ተነስቼ በደንብ ከፋፍዬ በእቅድ ከፋፍያቸው አጠናቸው ነበር ማሽ ሴሚስተር በኋላ እዛው ትምህርት ቤት ነው ውለው፣ እዚህም ደግሞ ስመጣ ነባለሁ። ከዛ ያው የነሱም ክትትል ጥሩ ፍሬ አፍርቶ ጥሩ ውጤት ለመጣች እያለሁ ከኬጂ ጀምሮ ኬጂና ከዛ በታች ቤት ውስጥ በደንብ አድርጌ አስጠና ነበር። እውነቱን ለመናገር ማለት ነው። ስንት ያክልም ቢሆን በጣም መቶ ነው ያመጣው። እስካሁን ከትምህርት ቤቱ ከሱ በፊትም አልሰማንም፣ ከሱ በኋላም አልሰማንም። ሚኒስትሪ መቶ ማለት ነው እና ልጅ ሁሉ እንደ ሚኪያስ ቢሆን። ዘጠነኛ ክፍል ራሱ ኤክስ ሲገባበት ያለቅሳል። ይህን ውጤት ደግሞ አርያ አድርገን እሱ እንድከተል ደግሞ የበለጠ ግፊት እንዲኖር አድርጎኛል። ሚኪያስ ኪዳን ይባላለሁ በኃይለማርያም ማሞ ሁለተኛ ደረጃ ትምህርት ቤት ከ9 እስከ 12ተኛ ክፍል ተምሬያለሁ። እናም በዚህ ዓመት የ12ተኛ ክፍል ማትሪክ ተፈታኝ ነበርኩ። እንደዚሁም ጥሩ ውጤት በማምጣት ደስ ብሎኛል። እኔ መጀመሪያ ጥናት ላይ ጥናት የጀመርኩት በደንብ ለማትሪክ አስቤ የጀመርኩት ጥናት መስከረም ላይ ነው። መስከረም ላይ ከጀመረም በኋላ ግን በደንብ አሁን ክረምቱ ላይ ያላነበብኩበት ጊዜ ስለነበር እሱንም ለማካካስ በማሰብ በደንብ ጊዜን ሰጥቻ ነበር ነበር ግማሽ ቀኑን ከተማርን ከዛ በግማሽ ቀኑና እና ማታ ደሞ ቶሎ ከተኛው ለሊት ተነስቼ በደንብ ከፋፍዬ በእቅድ ከፋፍያቸው አጠናቸው ነበር አሁን ከበድ የሚሉት ለማጥናት ሲሆን ከእንግሊዝኛና ከኢሴቲ ውጭ ያሉት ይነበባሉ እንግሊዝኛ ና ኢሴቲ ሲሆን ደግሞ ሞር ከማንበብ ይልቅ የሆነ ጥያቄዎችን ወደ መስራት ነበር ያዘነበልኩት እና ስትራቴጂ ጥሩ ከፍሎኛል ብዬ አስባለሁ ጓደኞቼም በደንብ ያን ማጠናከሪያ ትምህርት ተከታትለው ብዙ ከፍተኛ የመጡ አምስት መቶ ቤት የገቡ ጓደኞች አሉኝ። ከዛ ሁላችንም የየራሳችን ስትራቴጂ የተከተል ነው። እኔ እንደዛ በማድረግበት ሰዓት ትምህርቱ እዛ መማረው ነገር ይጠቅመኛል። ግን ደግሞ በጣም ከዛ በፊት ብዙም ስላልተለማመልኩት ጊዜ እያጠረኝ መጣ እና ጊዜ ሲያጥረኝ ትንሽ ከተማርኩ በኋላ ከዚህ በኋላ ያለውን በራሴ መሸፈን እችላለሁ ብዬ ስላሰብኩ በራሴ ቤት ሆኜ እንደገና ደግሞ እዚሁም እየዋልኩ ሙሉ ቀን ግማሽን ቀን ከተማርኩ በኋላ ግማሽም ቀን በማጥናት እንደዛ ነበር ያሳለፍኩት። መምህራኖቹ ሁሉም በጣም ሰፖርቲቭ ነበሩ። ጥያቄ ልንጠይቃቸው ከሄድን፣ በደንብ በቻሉት መጠን ካላወቁት ራሱ ኢቨን ከዛ በፊት አዲስ ነገር ራሱ ከሆነ ፈልገው ያገኙልናል። በዚህ ረገድ በተለይ አሁን ለምሳሌ እንግሊዘኛ ሳጠና በደንብ እየጠየቅኩ ነበር ማጠና። ምክንያቱም በብዛት አሁን እንግሊዘኛ ማትሪክ ላይ ትሪኪ ነው እንደ ሌሎቹ ፓተርኑን ትንሽ ለመያዝ ይከብዳል እና እንደዛ ስዘጋጅ የመምህሩን እርዳታ በጣም ነበር የተጠቀምኩት። እንደዚሁ ሌሎችንም ትምህርቶች ሌሎችንም ትምህርቶች ሲሆን የክላሱን የአስራ ሁለተኛ ክፍልም በደንብ ያስተምሩናል። ከዛ በኋላ ደግሞ ከዛ የተረፈውን ነገር የዘጠኝ አስርን ደግሞ እየተመለስኩ የከበደኝን በእረፍት ሰዓትም ይሄድኩ ጠይቃቸው ነበር እነሱም በቀናል ቢመልሱልኝ ነበር። የሂሳብ መምህር ነኝ። ተማሪ የሚካያስን በተመለከተ ከጸባው ልጀምርና ከጸባው ካሉት ተማሪዎች ሁሉ የተሻለና በጣም ጥሩ ጸባይ ያለው ትኩረቱ አንድና አንድ ትምህርት ላይ ብቻ የነበረ ተማሪ ነው። እና አሁን ባገኘው ውጤት እኔ የእሱን ባላቅም፣ እኔ ከሱ በላይ ደስተኛ ነኝ እና በጣም ጥሩ ከምጠብቃቸው ተማሪዎች ውስጥም አንዱ የነበረ ተማሪ ነው እና በስነ ምግባሩ በትምህርቱም በጣም ጥሩ የነበረ ተማሪያችን ለማወቅ የነበረው ጉጉት ውጤቱ ራሱ ያመለክታል ብዬ አስባለሁ። እና በተገኘው አጋጣሚ ሁሉ ካለው ትምህርት ተጨማሪ ሀሳቦችን ለማግኘት የሚያደርገው ጥረት ሁሉ ከፍተኛ የነበረ ተማሪ ነው። ቲዩቶር ላይም በመሳተፍም ሌሎችንም በመርዳት እኛንም ጭምር ሲረዳን የነበረ ተማሪ ነው። አሁን ከድሮ ጀምሮ ይከታተሉኛል እንደዚህ ትምህርት ላይ በፎከስ እንዳደርግ ከዛ ደግሞ እንደዚህ ክላስ ደረጃው እየጨመረ በመጣ ቁጥር እንደዚህ ያነባል አያነብ የሚለውን ነገር እንዳሉት ይከታተሉኛል። ከዛ በተጨማሪ አሁን አስራ ሁለተኛ ክፍል ስደርስ መጀመሪያ አካባቢ እኔ እርግጠኛ አልነበርኩም። በጣም ምን ማክብጄ ነበር ያየሁት በጣም እና እንዴት ፕሪፔር እንደማደርግም ምንም የማውቀው ነገር አልነበረኝም። እና አመቱ ሲጀመርም አሁን አባቴ ለምሳሌ የተለያዩ አሁን ሀይ ስኮር ያመጡ ልጆችን እንደዛ ቪዲዮቹን አብረን እናይ ነበር እና ፖስብል እንደሆነ እናይ ነበር ማለት ነው። በዛ ከዛ ደግሞ በደንብ ዲቴል ፕሪፓሬሽን ጋር ስገባ አሁን ከዚህ በፊት በጣም ከኔ በፊት ከጓደኞች የሆነው ከፍተኛ ያመጡ ልጆች ነበሩ። አሁን ለምሳሌ የሆነ አመት ላይ 612 ያመጣ ፈቃዱ የሚባል ልጅ ነበር። እና እሱ ጋር አሁን ደውዬ በደንብ ደሞ ፐርሰናል የሆኑ ነገሮችን ጠይቄዋለሁ። ከዛ ደግሞ ወንድሜ ደግሞ ምህረታ የሚባል ወንድማለኝ እና እሱን ደግሞ ደውዬ ስጠይቀው በደንብ ዲቴይል በቃ ከአመቱ መጀመሪያ እስከ አመቱ መጨረሻ እንዴት ፕላን አድርጌ ሊጨርሰው እንደምችል ንባቡንም ከ9 እስከ 12ም ከተነበበ እንደሚያልቅ፣ እንደዚህ በየጊዜው ደግሞ እየደወለ ምንጋ ድረስክ ክ እያለ በደንብ ይከታተለኝ ነበር። እሱ ልክ ከቤተሰቦች እኩል እሱም እየደወለ በደንብ ቼክ ያደረገኝ ነበር። እና በዛ ሂደት ውስጥ እያለን በየመሃሉም እንደዚህ ያበረታቱኛል እንዳጠና። ከዛ ሞስት ኦፍ ዘ ታይም ከግማሽ ሴሚስተር በኋላ እዛው ትምህርት ቤት ነው የሚውለው። እዚህም ደግሞ ስመጣ አነባለሁ። ከዛ ያው የእነሱም ክትትል ጥሩ ፍሬ አፍርቶ ጥሩ ውጤት ለመጣች እያለሁ ሚካ ዘባነ የእኛ ድርሻ መነሻ ላይ ጉዳውንጉዳዩን አውቆት እየሰነቀ እንዲሄድ አስተዋጽኦ አበርክተናል እላለው። ይህ አመላካችነቱ ሙሉ ላይ መሰለች ከኬጂ ጀምሮ ኬጂና ከዚያ በታች ቤት ውስጥ በደንብ አድርግ ያስጠና ነበር፣ እውነቱን ለመናገር ማለት ነው። ከዛ መሰረት መያዙን በደንብ ካረጋገጥኩ በኋላ በቅርብ ርቀት ቼክ ማረትደረክ ስራ ካልሆነ በስተቀር በጣም ደግፊ ያሉ የሚለው አይደለም። ብዙም እንደ ልጅ አያስቸግርም ይዘ መምህራኖቹም ቼክ አደረጋለሁ። ክሮስ ቼክ አንዳንድ ጊዜ ኢቨን ኳላ ተከትዬ አካሄዱ እንዴት ነው፣ በትምህርት ላይ ያለው ትኩረት ከነ ማን ይገጥማል የሚለውም ከኋላ ተከትዬ እሱ ሳያየኝ አይቸው አይቼው አውቃለሁ። ስለዚህ ሲሪየስ ሲል ያን ያደርጋል። ትምህርት ቤት አንዱን ገጠመኝ ቢነግርሽ ከአሁን በፊት ወረዳ ቀይሬ ወደዚህ በሚመጣበት ጊዜ እዛ ይሞካክራል። ልክ እዚህ ሲመጣ ሰርቶ ደረጃ ግን አልያዘም። ገባ ስለ እውነት ነው ለሶስት ቀን ዘጋን በቃ ተጣላ ምን ጎሎኝ ነው ደረጃ ያላገኘሁት ብሎ ከዛ ግራ ቢገባኝ ተነሳውና መምህርት ጋር ሄድኩ ኧረ በጣም እየረበሸ ነው ምናልባት ምን ጎሎበት ይሆን ደረጃ መያዝ ነበረብኝ ብሎ አስቸግሮናል ስላት እውነት ነው ጓደኞቹንም ጠይቂያቸው ሚኪያስ ነው አንደኛ እያሉ ጮሁበት እኛ ግን ግማሽ አመት ላይ ስለመጣ ደረጃ አላወዳደር ነው እንጂ ቢወዳደር የሚወጣው እሱ ነበር፣ ተባለ። ከዛ በዛ በዛው ቀጠለ። ሁል ጊዜ ባለ ደረጃም ነው። ከዛ ሲመለስ ውጤት ባይ ይዘው እንደዛ አይመጣም። አንደኛ አንደኛ ደረጃ ላይ ባሉበት ጊዜ ቤተሰብ ኃላፊነት አለበት። ተማሪ በራሱ ኢምፓወርድ መሆኑን ቼክ ማድረግ መቻል አለብን። አስቦ ወደዛ መስመር መግባቱ ሲቀጥል ሶስተኛው አካል ማን ነው? መምህር ነው። ስለዚህ ማታ፣ ጠዋት፣ እሁድ፣ ቅዳሜ ከኛ ጋር ነው። ስለዚህ ሪስፖንሲብል መሆን መቻል አለብንና ያንን ክሮስ ቼክ ስናደርጉ ምንም አይነት ችግር የለበትም፣ አስቦ በሌላ መዘናጋት አይፈልግም። ያንን አየሁ። ብዙም አይደለም፣ ትምህርት ቤት ድንገት ድንገት ሄጄ ሳይ፣ አይ አያስቸግረንም፣ ጥሩ ነው። ዘሰርድ ኤቪዳንስ ደግሞ ውጤቱን አየዋለሁ። ውጤቱ ላይ ችግር የለውም። ከዛ በኋላ እያለ እያለ መጨረሻ ላይ አንድን ልጅ ለማስጠናት አንቺ ራስሽ የምታጠኝ መሆን መቻል አለብሽ እና በዛ መንገድ እኔ ስለማላጣና ፐርፎርማንሱን ብቻ እያየው እየገባው ነው ውጤቱ ይመሰክራለሁ የሚለውን ቼክ እያደረግኩ ሲሄድ ጥሩ ነው። እንዲህ እንዲህ እያለ ነው እንግዲህ ስምንተኛ ክፍልም ደርሶ በኮቪድ ሰዓት ላይ ነው። በጣም ክፍት ብሎት መቼ ነው የመማር ነጻነታችን የሚጠበቀው? እየጣርን አለም አቀፋዊ ሁኔታ ደግሞ ገደበን እና ምናምን ስል ችግር የለውም አንድ መጥፎ የሆነ ነገር ወደ መልካም ነገር ቱል ነው እንጂ እሱ ብቻውን የሚጠቅም የሚጠቅመ ነው ብለ እሱ ለብቻ ኃላፊነቱ መስጠት የለብህም አንተም ማገዝ አለብህ በግላ አጥና አልኩት ይህንኑ ተቀብሎ መጽሐፍ መዋስ ጀመረ መጽሐፍ ያመጣል የቤቱ ድብ እናድርገው ያነባል ሲሄድ ደህና ሰርቶ ይመጣል እንዲህ እንዲ እያለ ያንን በደህና ሁኔታ ተወጣው ያው ሰከንድ ወደ ዘጠነኛ ክፍል ማለፍ ነው። እዛም ሲሄድ ጥሩ ነው፣ ብዙ ክትትል የሚጠይቅ ልጅ አይደለምና በዛ በዛ እንዲ እንዲ እያለ መጣ። አሁን አስራ ሁለተኛ ክፍል ላይ ሲደርስ ቤተክርስቲያን አካባቢ የሚከታተላል፣ ያው ዲያቆን ነው። ያን እያደረገ አይ ይሄንን ወደፊት አካክሰዋለሁ፣ መምህሩን ጠይቅልኝ፣ በሚችለው አቅም መስራት መቻል አለብኝ የሚል ነገር አመጣ። እንግዳውስ በኋላ እናስታርቀሃለን ከመምህር ጋር ለጊዜው ቅር አልኩት። ቀራ ፈተናውን በተፈተነ ማግስት ደውልና እናገረኝኛ ለ ወደዛ ተመለሰ ያንን ጎን ለጎን ለማስኬድ ሞከረና፣ ኦቨሮል ግን ስናጠቃልል ጊዜ የሚባል ነገር ማጥፋት አይወድም። በቃ ቀን ያጠናል፣ ቅር ያለውን ሌሊት ተነስቶ ያጠናል። የተወሰነ ሰዓት ይተኛል። ታይም ግን ይበጅታል። ካሁን በፊትም ይሄ የመጀመሪያው ጊዜው አይደለም ስምንተኛ ክፍልም ካሉት ተማሪዎች ከጓደኞቹ ከፍተኛ ውጤት ያመጣ ሱ ነበር። ፕላስ ደግሞ እንደዚሁ ክላስ ውስጥም የተቻለውን አክቲቪቲ ያደርጋል። ስለዚህ ከደረጃ ርቆ አያውቅም ነበር እና ምናልባት ይመጣል የሚል ከፍተኛ ጉጉት ነበረኝ። እንደዚሁ እጠብቅ ነበር እና እሱም ብዙም አልተጨናነቀም። ሰርቼዋለሁ፣ ሁሉንም በተሻለ መንገድ ሰርቼዋለሁ ሪሌቲቭሊ ግን አንድ ሁለት ሳብጅክቶች ላይ ከፍተኛ አመጣ አለው ብዬ አልገመትኩም። ወደ መቶ አልጠጋም የሚል የራሱ ጃጅመንት ነበረው። እውነትም እነዛ ሁለት ሳብጅክቶች ላይ ከሌሎች እኩል አይደለም እና ያግምቱ ትክክል ነበር የሚል ነው። ብዙ ተማሪ ሚስ የሚያደርገው ነገር አሁን ያንን መማር ከዚህኛው የሚያስተናክል ወይም ከዚህኛው ከአለማዊ ጋር ከማሄድ ነገር ሳይሆን እንደውም አብሮ ጎን ለጎን ሊሄድ የሚችል ነገር ነው እና አሁን ያንኛውን መማር ወደ መጥፎ ነገር ወዳልተገቡ ድርጊቶች ላለመግባት በጣም ጥሩ አስተዋጽኦ ያደርጋል። እና ደግሞ ግዴት ደግሞ ህይወት ማለት ደግሞ የግድ አለማዊ ትምህርት ብቻ ሳይሆን በሁለቱም መቀጠል ስላለበት አለማዊ ትምህርትንም ጥሩ ሆኖ በዛንኛውም ደግሞ ሳይተዉ ጥሩ ደረጃ መድረስ ይቻላል ማለት ነው። ከዛንኛው ያንኛው አሁን ሃይማኖታዊ ነገር ነው። እና ደግሞ ያንን በደንብ መረዳት ከቻለ እዚህኛውም ጋር ስንመጣ አሁን አይምሮ የሚሰፋል ማለት ነው። ያንን መረዳት ሲቻል ሶ ያንን መረዳት ከተቻለ እዚህኛው ጋር ደግሞ ስትመጣ እንደም ይሄንኛው ቀለል ይላል ማለት ነው። ሲያነቡ አሁን መጀመሪያ ያላቸውን ፖርሽን ቢያዩት ጥሩ ነው። ያላቸውን ፖርሽን ቢያዩት ጥሩ ነው ማለት አሁን ያንዳንዱ ተማሪ ሆነ ጎበዝ እንኳን የሆነበት ትምህርት ቢኖር የሚከብደው ደግሞ ትምህርት ይኖራል። ለዛ ትምህርት ሰፋ ያለ ጊዜ መስጠት ማለት ነው። ከዚህ በፊት በደንብ እያጠኑ የመጡ ትምህርት ካለ አሁን ሲያጠኑት እንደ ክለሳን የሚሆንላቸው እና ደግሞ ጭራሽ በቃ ከዚህ በፊት ምንም ነገር ሳይጀምሩ ግን አሁን በቃ ለ ክፍል ጥሩ ውጤት ማምጣት ፈልጋለሁ ወይም ደግሞ ማለፍ ፈልጋለሁ ብለው ደግሞ የሚያስቡ ልጆች ይቻላል። ምክንያቱም መጀመሪያ በደንብ ከመምህራቸው ጋር ግን በደንብ መረዳዳት አለባቸው። እንደዛ ከሆነ በደንብ መምህራቸውን እየጠየቁ ያልገባቸውን ነገር ከዛ ደግሞ ሌላውም በትርፍሳ በቀረው ጊዜ በደንብ ማንበብ ማለት በደንብ ማንበብ ሲባል ደግሞ የግድ ሙሉን ቀን እንደዚህ ብሬክ ሳይወስዱ ማንበብ ሳይሆን በየመሀሉ ብሬክ እየወሰዱ ማንበብ በደንብ ውጤታማ እንደሚያደርግ አይቸዋለሁ፣ እኔ በራሴ እና እንደዛ በየመሀሉ ብሬክ እየወሰዱ መጀመሪያ ፖርሽናቸውን አውጥተው ይህንን በዚህ ጊዜ ቢጨርሰው ይህንን በዚህ ጊዜ ቢጨርሰው አድርገው ኖርማል ጄኔራል ፕላን አድርገው ከዛ ደግሞ በየቀኑ ይችን ዛሬ ይችን ዛሬ እያደረጉ ቢያነቡ በደንብ ስኬታማ ይሆናሉ ብዬ አስባለሁ። ያው የሚኪያስ ውጤት ሁላችንም አስደምሞናል፣ እናም አስገርሞናል። እና ከምንም በላይ ደግሞ ይህን ውጤት ደግሞ አሪያ አድርገን እሱ እንዲካተል ደግሞ የበለጠ ግፊት እንዲኖር አድርጎኛል። እናም ሚኪያስ በተለይ በቃ ቤት ብዙ ብዙ ስራ ያግዘናልም ከምንም በላይ ደግሞ ስምንተኛ ክፍል አሁን ለምሳሌ ሚኒስትሪ መቶ መጣ ሲባል በቃ ሁላችንም ደስ ነበር ያለን። አሁንም አስራ ሁለተኛ ክፍል ደግሞ ልክ ውጤት ሲለቅቅ ገና ፊታቸው ገና እንዳየኋቸው ደስ ሲላቸው በቃ ጥሩ ውጤት እንዳመጣ ነበር ያኔ ገባኝ። ከዛ ስጠይቃቸውም እንደተባለው ጥሩ ውጤትና በጣም ጥሩ ውጤት እንዳመጣ ነበር ያወቅኩት ማለት ነው። የሚቸገረኝ ነገር ካለ እጠይቀዋለሁ እሱም ያግዘኛል አንዳንድ አልገባ ያሉኝ ነገር ሊኖሩ ይችላሉ። እነዚያንም ያግዘኛል እና ቁጥጥር አለ አ ለምሳሌ ወጥ ነገር ያለ ከሆነ በፈተና ጊዜ እንዲህ እምዘናጋ ከሆነ በደንብ እየመከረም እየተቆጣንም፣ ያው በደንብ እንትን ይላል። ከዛ እና በውጤቱ ላይ ደረጃ ደግሞ በጣም በጣም ደስ ነው ውጤት ሲመጣ ኢንተርኔት እያየን ዲግ እያደረግን እምቢ ብሎን አሊታይ ብሎን ትተነው ነበርና መጨረሻ ላይ እኔ ስብሰባ ላይ ነበርኩ ውጤት በተነገረበት ሰአት እና እንደዚሁ ስንሞካክር ደጋግመን ከአንድ ጓደኛዬ ጋር በኋላ ወጣ ውጤትህን አይተኸዋል ኮንግራ ውጤት መጥቶልሃል አልኩት አይ እየቀለድክ ነው አይ አይቼዋለሁ እንዴ እኔ ለምን አላየም ታዲያ አንቴ ካየህ እምቢ ብሎኛል አለ ከዛ ለማረጋገጫ በደንብ የሰራውን ሳብጀክት የማዋቁ ምልክት ሊነገርሽ ፈልጌ ነው እና እውነት ከሆነ እንግዲውስ ፊዚክስ ስንት ነው አለ። ከዛ መቶ አምጥታ አላልኩት ፊዚክስን፣ ሌሎች ተከታታይ ሳብጀክቶቹን እኔ ያዋለው በቃ ስክሪንሹት አርግና ላክልኛ አለ። ላኩለት። ከዛ በኋላ ውጤቱን አይቶ አረጋገጠና ኤክስፔክቴሽኑ ነበር። እንዳጠቃላይ አቶ አስፋው ባላለው ያው የሚኪያስ እናት ነኝ ውጤቱን ጠብቅ ያለው ማለት ይሄን የተጠበቁበትን ምክንያት ማለት ነው። ሚያስ ያው ከህፃናቱ ከኬጅ ጀምሮ ምን አይነት ልጅ እንደሆነ ስለማቀው ማለት ነውና ለዚህ ለአስራ ሁለተኛ ክፍል ደግሞ በቂ ዝግጅት በቃ በሚችለው አቅም መንገድ ተዘጋጅቶበታልና ያው ስንት ያመጣል የሚለው ውስጤ በጣም እውነት በጣም ጓጉቼ ነበር። በቃ ስንት ስንት ያመጣ ይሆን ማለት በጣም ተዘጋጅቶበታል። በቃ በራሱ ነው፣ በራሱ መንገድ ነው የሚያጠናው። ፕሮግራም ይይዛል፣ በፕሮግራሞቹ መሰረት ያነባል። እኔ እውነት እንደዚህ ለምን በትምህርት እንደዚህ አታደርግም ብዬ ተቆጣሁበትም ሰዓትም የለም። በቃ ሁሌ ራሱና ራሱ ብቻ ነው የሚያስተዳድረው ማለት ይቻላል። ማለት ማለት አሁን የሚከብዳቸው ነገሮች አንዳንድ ጊዜ ያው አሁን ሰባት ታክ ክፍል ሲደርስ የሆነ ጊዜ አማርኛ በሙሉ ወደ ወደ ሰባት ክፍል ሲደርስ ወደ እንግሊዝኛ ሲቀየር ያን ጊዜ ነው ትንሽ እንግሊዘኛዎቹ እንትን ሲሉት ሌሊት እየተነሳ ወረቀት እየያዘ ኪዳን እየጠየቀ ማለት ነው በቃ ሲጽፍ ሲያጠና ሲያነብ ሲያነብ ሁሉ ነገር ያን ጊዜ ገባው ማለት ነው ከዛ በኋላ ስምንት ክፍልም ሲደርስ ኦሬዲ ስምንት ክፍል በራሱ ማለት ነው። በቃ የሚገርም ውጤት ነው ያመጣው ማለት ነው። እና የሚያጠናባቸው መንገዶች በቃ ሽቶችን ይሰራል፣ ጥያቄዎችን ይሰራል፣ ያነባል። በራሱ መንገድ በሚገባ መንገድ ይረዳ ነገሮችን እና ስምንት ቢሆን በጣም መቶ ነው ያመጣው። እስካሁን ከትምህርት ቤቱ ከሱ በፊትም አልሰማንም ከሱ በኋላም አልሰማንም። ሚኒስትሪ ይመቶ ማለት በጣም ደስ ልጅ ነው ማለት ምን ነው ልጅ ሁሉ እንደሚኪያስ ቢሆን አያስቸግርም ባህሪው አያስቸግርሽም። እንደዚህ እንደ ልጅ የምትቆጨው ልጅ አይደለም። የቤት ውስጥም ቢሆን አሁን የቤት ስራ ሲያግዝ ሲሰራ እውነት በጣም ደስ የሚል ልጅ ነው። ጥርት አድርጎ ነው ሲሰራም ልክ እንደ ትምህርቱ ማለት ነው እና ሃይስኩል ላይ ሲገባም በቃ ዘጠነኛ ክፍል ራሱ ኤክስ ሲገባበት ያለቅሳል። እውነት ኤክስ ሲገባበት በቃ ፊቱ ላይ ይነበብበታል። ምን ሆን ነው ስለው፣ እንደዚህ እንደዚህ ነው ይላል። በቃ ይችማ በጣም ቀላል ነች። ማለት ደግሞ ቀላል ነገሮች ናቸው እሱን ኤክስ የሚገባበት እንጂ እንደዚህ ተማሪን የሚጠይቅ ጥያቄ ላይ ብዙም ኤክስ አይገባበትም ግን ትንሿ ነገር ነችና ምንትን ምትለው ለዛ ይመስለኛል እየተናደደ የሚያልቅ ሰውና አገር ስንል አገርን ሀገር የሚያሰኘው መቼም ውስጡ ያለው ዜጋ ነው ውስጡ ያለ ዜጋ ደግሞ ኤጅድ እየሆነ እድሜያችን እየገፋ ሲመጣ ከኋላችን የሚከተሉን ሰዎች ተረክበው ነው የእድገት ጊዜ ላይ ነው ያለነውን ይሄን በተመለከተ ሁሉም አካል ሊያስብበት የሚገባ ነው። በተለይ እዚህ አማራ ክልል በጣም የሚያሳዝን ነው። ሰው ከትምህርቱ ወጣ ብሎ ልጆች ተስፋ የቆረጡበት ዘመን ላይ ነው ያለ ነው እና ስለዚህ ይህንን በተመለከተ አንደኛ ልጆቹ በአገኙት እድል የተቻለውን እየጣሩ ራሳቸውን ወደዛ መንገድ መመለስ መቻል አለባቸው። ከዛም በላይ ያሉት ሁሉም የህብረተሰብ አካል ደግሞ ይህንን በተቻለ መጠን በሰላማዊ መንገድ እየሄድን ወደ ራሳችን የምንመለስበትና ወደ ጎዳና የሚገባበት ጀኔሬሽን በጣም ፓወርዶ ነው በትምህርት ማደግ ያለበት ሁኔታ መታየት ስላለበት ልጆችን በተቻለ መጠን እነዚህ ነገሮች ምቹ ሁኔታ እንኳን ባይኖሩ በተቻለ መጠን አቅማቸውን አሟጠው እድሉን ገልብጠው መጠቀም አለባቸው። ወደ መልካም ነገርና ቤተሰብን በተቻለ መጠን አሁን ቤተሰብን ስንመለከት ብዙን ጊዜ እኛ ያልተማሩ ቤተሰቦች ናቸው ያስተማሩንና፣ ምናልባት የማስጠናት አቅማችን ከአንደኛ ክፍል ጀምሮ ከፍ ከፍ እያሉ ሲሄዱ እየቀነሰ ሊሄድ ይችላል። ምክንያቱም እነሱ ያነባሉ፣ እኛ ጠቅላላ ነገሩን ብቻ ነው የምንከታተሉ። ቢያንስ ግን ቤት ያጠናሉ የሚለውን ቼክ ማድረግ አለብን። ሲቀጥል ከመምህራን ጋር ደግሞ ዲል ማድረግ ያስፈልጋል ና ጎዶሎን ተረዳድቶ መሙላት ነው የሚቻለው ና እንዳጠቃላይ ሁሉም አካል ቢያስብበት ይሄ ቀን ማለፉ አይቀርምና ነገ ሌላ ቀን ነው ብለን ብራይት የሆነ ፊውቸር ለራሳችን ማሳየት መቻል አለብን። ከሰራን ሁሉ ነገር ይቀየራል፣ ከእግዚአብሔር ጋር የሚለው ሀሳብ ነው። ጎበዝ ተማሪ ነው፣ በተዘጋጀው ልክ ውጤቱን እግዚአብሔር እርቶት አምጥቷል። ያው ምኪያ ጎበዝ ተማሪ ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። ውድ ተመልካቾቻችን እንግዲህ የዛሬው የአስኳላ መሰናዷችን ወደ መጠናቀቁ ነው። አስፋው፣ አዎ። ሳድያ አብዴ ና አስፋው ሙቀት መረጃዎችን እያካፈልናችሁ ፕሮግራሞችንም የጋበዝናችሁ አብረናችሁ ቆየን። ሳምንት በሌላ መሰናዶ እንጠብቃችኋለን። ጤና ይስጥልን።